እዛ ከሚሰራው አንጻር ማለት ነው። ወንጀሉ ትንሽ ነው እያልኩ ሳይሆን እዛ ከሚሰራው አንጻር ያለንበትን ሀገር ህግ የጣሰ እንደው በመና በሚዲያ ለመናገርም የሚያሸማቅቅ ለሚዲያ የማይመጥን ነገር እዛ ላይ ይሰራል። ግን ወንጀሎችን ሁሉ መናገር አስፈላጊ አይደለም። ምክንያቱም ይሄ ፕሮግራም ከቀረ ሁሉም ነገር ስለሚቀር ማለት ነው። እዛ ላይ የሚሰራው ወንጀል ሁሉ መናገር አስፈላጊ አይደለም። በጥቅሉ ይሄ ፕሮግራም፣ እንደዚህ አይነት ፕሮግራሞች እንድሰሩ ከዘመድ በኩል ግፊት ይኖራል፣ ከእህት፣ ከወንድም፣ ከጓደኛ። ግን በዚህ ነገር የምታዙ ሰዎች እንዳጠቃላይ አላህን ፍሩ። አላህ እንድታመፅ ነው በቃ፣ በተዘዋዋሪ እንትን እንት ማለት የያዛችሁት ማለት ነው። ሰዎችን መምከር የያዛችሁት በቀጥታ አላህን መፁት፣ አላህን አስቆጡት። እንደዛ እኮ ሸይጧንም እኮ አይልም ቃሰ መሆማ እኒ ለኮማ ለሚን እናስና ያላቸው አባታችን አደም እና እናታችን ሐዋ ከጀነት እንድወጡ ያችን የተከለከለትን ቅጠል እንድበሉ ሲያደርግ መካሪ መስለው ነው የሚመጣው። ስለዚህ ሸይጧንም በግልጽ አላህን አስቆጡ አይልም፣ መካሪ መስለው ነው የሚመጣው እና እናንተም እንደዛቶ ነው። ሁለተኛ ወይ ባልየው ይህን ፕሮግራም ብዙ ጊዜ እንደዚህ አይነት ፕሮግራሞች ላይ ግፊት የሚያደርጉ ሴቶች ናቸው፣ ብዙ ጊዜ ማለት ነው፣ ሁሌ ያላልኩም ብዙ ጊዜ እንደዛ ነው። ወንዶች ለእንደዚህ አይነት ፕሮግራም ያን ያክል አሳስቧቸው አያስጨንቃቸውም። ግን ወንዶች ልትጠነቀቁ ይገባል በሚስቶቻችሁ። ሚስቶቻችሁ አስገድደዋችሁ እንደዚህ አላህን አትመጹ ይሄ ትዳር ያ ፕሮግራም የህይወታች የመጀመሪያ ፕሮግራም እዛ ላይ ሚስት አንተን አስገድዳህ ያን ፕሮግራም ካስደረገችህ ለቀጣውም ለወደፊቱም ህይወት ሚስትህን በራስህ ላይ የበላይ አድርገህ ሾመሃል ማለት ነው። እንደዛ አይነት ሰዎች ደግሞ ፈላህ አይወጡም ብለው ረሱል ሰለላሁ ተናግረዋል። ዐለይሂ ወሰለም ተናግረዋል። ፍሊሓ ቀውሙን ወላው قوم ولو امرهم امرأة ሴቶችን ፈላጭ ቆራጭ አድርገው የበላይ አድርገው የሾሙ ህዝቦች ፈላህ አይወጡም ብለዋል። ዱንያህንም አኼራህንም ነው የምታጠው የዛን ቀን ብቻ አይደለም ሁሉ ከዛ በኋላ በህይወትህ ላይ ሁሉ እሷ አድራጊ እሷ ፈላጭ እሷ ቆራጭ ነው የምትሆነው ምክንያቱም መጀመሪያ የመሪነቱን ድርሻ ሰጠሃታል አላህ የሰጠህ የመሪነት ድርሻ ሰጠሃታል አሳለፈህ ማለት ነው

በመልካም ነገርና በአላህን በመፍራት ላይ ተጋገዙ ወላ ተዓወኑ አላል ኢትሚ ወልዑድዋን አላህም ድንበር በማለፍና በማመጽ ላይ ደግሞ አትተጋገዙ ብሏል። ወተቁላህ አላህን ፈሩ ብሏል። በእንደዚህ አይነት ፕሮግራሞች ላይ አትተጋገዙ፣ አላህ ልትፈሩ ይገባል። ይገባል ግዴታ እኮ ሰርግ ሲደረግ ስራሃ መያዝ ካለ ችግር የለውም ወንጀል ከላለበት ማለት ነው እንደዛ እንዳልኳ እኽቲላጥና ሙዚቃ ከላለበት እዛ ላይ ወንጀል ከላለበት ችግር የለውም ግን አንዳንዶቹ ስዋን አለ ልክ እንደ ሱና አንዷ ስትሰራ ያየችውን ያችን ሯት ሊሆን ይችላል ተበድረው ሁሉ የሚያደርጉ አሉ ተበድረው ተበድሮ እንደዚህ አይነት ድግስ ማዘጋጀት በኋላ ስራ ይጠፋል የተበደርሽው እዳ መጠየቅ አለ ከዛ በኋላ ያው ስትጨናነቂ ወይ ጅን መጥቶሽ ውቃት፣ አስቀሪያለሽ ይሄ የሚጠቅም ነገር አይደለም። ደግሞ በዚህ ነገር ላይ ደግሞ የምትተባበሩ ሰዎች በዚህ ነገር ላይ ብሩን እንተነምትስ የሆነ ነገር እስኪ ያድርጉላቸው። ከወደዳችኋቸው አላህ የሚወደውን ነገር እስኪ ያን ብር ስጧቸውና የሆነ ነገር ያድርጉበት። አላህ የሚወደው ነገር ያደርጉበት። ይሄ አላህ እንድታመጽ በምሰጧቸው ብር ቦታ የሆነ ነገር ያደርጉበት። አገር እኮ ቀለል ያለ ቦታ እኮ ሊገዛ ይችላል እኮ ይሄ ፕሮግራም የሚወጣ ብር ማለት ነው። እንደ አጠቃላይ ወደ መፍትሄ ሀሳቡ ስመጣ ይሄ ፕሮግራም እንድቀር ከተፈለገ አንደኛ ስትጠሩ በቃ አትሄዱ። ምክንያቱም ግዴታ የለባችሁ፣ አላህ የሚታመጽበት ፕሮግራም ላይ፣ አላህ የማይወደው ፕሮግራም ላይ የመሄድ ግዴታ የለባችሁ። ስለዚህ አትሄዱ። ካልሄዳችሁ ለማን ይዘጋጃል? አንቺ አትሄጂ፣ ጓደኛሽ እንዳትሄጂ፣ ቢያንስ ሁለት ሶስት ሰው ማስቀረጥ ከቻላችሁ ጓደኛሽን፣ እህትሽን ያክስትሽ ሊ ልኖር ትችላለች። ራስሽም አንቺም አትጂ ካንቺም ሌላ ሁለት ሶስት ሰው እንዳይሄድ አድርጊ። ብዙዎቻችሁ እኮ ዒልምን በመማር ላይ ያላችሁ ናችሁ። እዛ ፕሮግራም ላይ እኮ ከምትሳተፉት ቁርአን የሚቀራል ለገና የጀምጀማር ያለ ጋጋመሳለ ቁርአን ጨርሶ ኪታብ የሚቀራል እናንተንም ይመጥን አይደለም። እናንተም አትሄዱ፣ ሌሎችም ደግሞ እንዳይሄዱ ምክር ስጡ። ይሄ ነገር አላህ አይወደውም። እዚህ ፕሮግራም ላይ አትሄዱ ማለት መቻል አለበት። እንደዛ ከሆነ ይሄ ፕሮግራም ይቀራል፣ ካልሄደላቸው ይቀራል። ደግሞ በእርግጠኝነት በርግጠኝነት የምናገረው ሰማንያ ፐርሰንት የሚሆነው ሴት ዕልምን በመማር ላይ ያሉ ናቸው። ስለዚህ እንደዚህ አይነት ፕሮግራም የድን ተማሪ በሆነ ላይ አይመጥንም እኮ ስለዚህ እናንተም ቅሩ፣ ጓደኞቻችሁም እንዳይሄዱ ሁለት ሰው ሶስት ሰው ማስቀረት ከቻላችሁ ይሄ ፕሮግራም ኢንሻአላህ በእርግጠኝነት ይጠፋል፣ ይጣፋል። የሙዚቃ ድግስ ያለበት እኽትላጥ ያለበት ይሄ አላህ የማይወደው ፕሮግራም ይቀራል ኢንሻአላህ። እንዳይረዝም ላይ ያቆማለሁም